እ ብቻይትይ አታረገው አታረገው። አሰላሙ አሌይኩም ራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖች ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብሽን፣ ላይክ በማድረግ ቤተሰብ ሆኑ። ነባሮቹም ሼር ላይክ በማድረግ ሀሳብ አስተያየት በመስጠት አበረታቱኝ እላለሁኝ። ዛሬ ጀላቸው የመጣሁት እንግዳ ክፍል ሀያ አራት ነው ኢትዬ ሄለን መሲን ክፍል ውስጥ ቆልፋት ንሱ ምን ምን እንዳለች ሳትነግሪኝ ከዚህ ክፍል ማውጣታችን እንዲሁም በቤተሰቦችሽ ያላሰብሽው አደጋና በራስሽ ላይ ያላሰብሽው አደጋ እንዲሁም በህይወትሽ ላይ አደጋ ነው የሚደርስብሽ ስለዚህ ከዚህ ክፍል ሰዓት ውጪ አስቢበት እስከሚመለስ ብላት ጥላት ሄደች። እሷም ማንም ባለማግኘቷ ውሃም የሚሰጣት ምግብም የሚሰጣት ባለማግኘቷ ክፍል ውስጥ እያለቀሰች ራሷን ስታ ወደቀች። በዛም አዱኒና ኑኗ አገኝቶ አነሷት። እህቴ ምን ሆነሻል? አልበላሽም እንዴ ምግብ ምን ሆነች ነው ለምንድን ነው ያልበላሹ? የሚል ጥያቄ ጠየቋት። እሷም መናገር አልቻለችም። አይ አዶኒ እሱ እንታይና ሂጅና ምግብ አምጭላት ብለዋት ምግብ አምጥተው ሰጧት። እንዲሁም ውሃ ጠጧት፣ እራሷንም ልትነቃ ቻለች። እሾም ክፍል ውስጥ ቁጭ ብላ ደብዳቤውን መልሳ ሰርቃ ወስዳባት እያነበበች የሚለውን ነገር አነበበችው። ካነበበችው በኋላም በደስታ ተዋጠች። ሙዚቃዋን ከፍታ እየጨፈረች እየደነሰች የጽሁፉን እንትን እየገለጸች ያለ ያልጠበቀችውን ጩኸት ሰማች። ጩኸቱ ምን እንደሆነ ምንም አልገባትም። የት ይሁን የሚለው ነገርም ቆም ብላም አሰበች። ስታስብም ቤት ውስጥ እንደሆነ ደንግጣ ወደ ቤተሰቦቿ ሮጣ ሄደች። ስትሄድም ጩኸቱ ሌላ ነው። እናቷ ራሷ ስታ እንደወደቀች እና ወንድማም እያለቀሰ የየ እያለ አባዬ እኔን ለማንጥለህ እንዴት ጨክነህ ብለ እያለቀሰ አገኘቻቸው። እሷም የምትለው ነገር ጠፋባት። ቆም ብላም አስታውለች። ምን ሆናችሁ ነው ብትልም የምነግራት አላገኘችም። ምክንያቱም እነሱ ለሶስት ሆነው ወንድማም ጋሺ ጋሺዬ ብሎ ሲያለክስም ጥርጥር ውስጥ ገብታም አዳምጣቸው። እሷም ራሷን ስታ ጮሃ ወድቃ ማልቀስ ጀመረች። በዛም እየተለቃቀሱ ቤተሰቦቻቸው መጡ። አይንዬም መጣች፣ መኩም መጣ፣ ኑኑ መጣች። መሲም ቅድም ራሷን ስታ ውጭ ያለቸውም ጨዋቱን ስሰማ ደንግጣ ወደ ነሱ ሮጣ ሄደች። ሁላቸውም የሚወጣቸው ነገር አጡ። ምን እንደሆነም ምንም አልገባቸውም። ምክንያቱም ስላልሰሙ የሚነግራቸውን ሰው ጠፋ። እነሱም ጋሽዬ ጋሽዬ ብለው እንዲሁ በወጣህበት ምንም ሳታማክረኝ ምንም ሳትለኝ ብላ እንዲሁም ሄለን ሀሳብ ውስጥ ከዚህ በፊት ያሳለፈችውን እያሰላሰለች ስታለቅስ አይንዬ ምን ሆነሻል ብትላትም ጋሽዬ እንደሞተና ወጥቶ እንደቀረ ነገሯት። እነሱም ጨዋታቸውን ቀጠሉ፣ አለቀሱ። ኤልሾም ማዕዘን ውስጥ ተውጣ ከታዱ ጋር ቁጭ ባሉበት እሷም ተኝታ ጓደኛዋ መጣች። መታም ዝም ብላ ወደ ክፍል አመራች። ታዱም ማነሽ አንቺ? አትናገሪም እንዴ? ዝም ብሎ ሰው ቤት ይገባል እንዴ? ብላም ጠየቀቻት። እና ምን ነው የምታፈጭው? ምን ለምን እንደዚህ ጥያቄ ታበዣለሽ? ሲጀመር አንቺ ማነሽ? አለቻት። በቃ ጥያቄ አታብዥብኝ። እኔ የሚሉ ጓደኛ ነኝ፣ ፍቅረኛው ነኝ አለቻት። ታዱም በጣም ተገረመች። እንዴ ለሱ ፍቅረኛ እንዳለችው አናቅም ነበረ። እናው እንዴ አንቺ ነሽ እሹ ተኝታለች? ብላም ጠየቀቻት። አዎ እሷ ተኝታለች። እሷም ልክ ነሽ፣ እኛም ሊታወቅ ስለማልፈልግ ነው እስካሁን ያልታወቀው ጓደኛ እንዳለው አለቻት። ለታዶም ደግሞ አንቺ ማነሽ? የሩቅ ሰው ደግሞ ማወቅ የለበትም ቤተሰቦቹ ካወቁ እኮ በቂ ነው አለቻት። ምን ማለትሽ ነው አለቻት። ታዱም በጣም ተናደደች። እልችውን ቀሰቀሷት። እሷም አቅፋ ሳመቻት፣ መለቃቀስም ጀመሩ። ጣዱም በጣም ተናደደች። እንዴ ምን ሆነ ደሞ፣ ምን ሆነ ደሞ ጣለብን አሁን። ጠጥ ብላ ተኝታ ነበር፣ አሁን ደሞ ቀሰቀሰቻት ብላ በጣም ተናደደች። ሄልሶም አንቺ ማንሽ አለቻት። ያው አንቺ ነሽ እንጂ የማታቅኝ ጋሽዬና የት የሄሉ ያቆኛል። እኔ የቢሉ ፍቅረኛው ነኝ ብላ ነገረቻት ሄልሶም። እኔ አላቅም ነበረ አላወቁም ነበር አለቻት። አዎ ልጅቷም አዎ ለአጣቂት፣ ይቻለሽ አንቺ አላወቅሽም። ታሪቁ ብዙ ስለሆነ ሌላ ጊዜ ይነግርሻለሁ፣ ሌላ ጊዜ አጫውትሻለሁ አለቻት። ልጅቷም እንግዲህ አሁን ዝም ብለሽ ብታለቅሽ ይሻልሻል፣ አልቅሽ አለቻት። ታዱም በጣም ደነገጠች። እንዴ ምን ማለት ነው አልቅሺ ማለት? እንዴት አልቅሽ የትያታለሽ ብላም ተናደደች። የትየ ሄለንም እያለቀሰች ሐዘን ውስጥ እያለች ማንነቱን የሚያታ ስልክ ተደወለላት። እንዴት ነው ባለቤትሽን ካጣሽ በኋላ ያለ ባለቤትሽን ህይወት እንዴት ናት ብሎ ጠየቃት። እንዴ ማንነትን ሳላቅህ ይህን ሁሉ ማውራት የለብህ ማነ፣ አንተ ምን አገባህ? ብላ መለሰች። ምክንያቱም አንቺ እኮ ባለቤትሽን የምትፈልጊውም አትመሲም እኮ። ለማንኛውም በቅርቡ ከዚህ ቤት ጥለሽ እንደምትወጪ ልነግርሽ ነው አላት። እሷም በሽተኛ ብላ ጆሮው ላይ ስልኩን ዘጋችበት። እትዬ ሄለንም ኑኑን ጠራቻት። ኑኑም መጣች። መጣሽ እት እየፈለግሽኝ? አለቻት። አው ፈልጌሽ ነው፣ አረፍ በይ እስቲ ቁጭ በይ አለቻት። ቁጭ ባለችበትም እዚህ ሀዘን ውስጥ ሆኜ ያንቺ ነገር ረሳሁት። እንዴት ነው መድኃኒትሽን እየወሰድሽ ነው? አለቻት። አው እየወሰድኩ ነው፣ ግን የተሻለ ቦታ ብትወስጂኝ ጥሩ ነው አለቻት። ምን ማለት ነው? እንደዚህ እንዴት እንደዚህ ያለሽ? አለቻት። እንዲሁም አሁን መጠንቀቅ ያለብሽ ነገር ልንገርሽ አለቻት። ምንድን ነው ስትላትም፣ ከማንም እቃ መተዋወስ የለብ በትም አንቺ የተጠቀምሽው ነገር ሌላ ሰው መጠቀም የለበትም። አንቺ የለበሽም ማንም አልበስ የለበትም ብላም አስፈራራቻት። እንደተመረዘች አሁንም እሷን እያስፈራራች እንደሆነ አንቺ ተምረሽ አይደል እንዴ አታቂም? ስለዚህ ነገር አንቺ የተጠቀምሽው ነገሮችን እኛ መጠቀም የለበትም። ስለዚህ ቤት ውስጥ ጥንቃቄ ማድረግ አለብሽ። እንዲሁም እኮ አንቺ ቤተሰብ ስለሆንሽ ነው እንጂ ማንም ሰው ቢሆን ቤት ውስጥ እንዲኖር አንፈቅድለትም ነበረ። ያው አንቺ ቤተሰብ ስለሆንሽ ነው እንጂ አል ብላ አስፈራራቻት።